ሰላም ጤና ይስጥልኝ። እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩም ነው። በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳ ውጪ ወደ ኖቲንግሃም ፎረስት ያቀናው ቼልሲ ኖቲንግሃም ፎረስትን በሜዳውና በደጋፊው ፊት ሶስት ለዜሮ ማሸነፍ ችሏል። ቼልሲ ከረፍት መልስ ድንቅ እንቅስቃሴ በማድረግ አቾምፖንግ 49ኛው ደቂቃ ላይ ፔድሮኔቶ 52ኛው ደቂቃ ላይ እንደዚሁም ጀምስ 84ኛው ደቂቃ ላይ ባስቆጠሯቸው ጎሎች ሶስት ለዜሮ በማሸነፍ ጣፋጭ ሶስት ነጥብ ማግኘት ችሏል። የቀይ ካርድ ነገር ቼልሲ ላይ አሁንም እንደቀጠለ ነው። ጉስቶ 87ኛው ደቂቃ ላይ ቀይ ካርድ በማየቱ ከሜዳ ተወግዷል። ክብሯትና ክብሯን ውድ አድማጮቻችን ጨዋታውን በተመለከተ መረጃዎችን የማቀርብላችሁ ይሆናል። እንደዚሁም በፌስቡክ የተሰጡ የናንተን ሀሳብና አስተያየቶችንም አካተን ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ ቼልሲ ተከታታይ ድሎችን ማስመዝገቡን አጠናክሮ ቀጥሏል። በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ቀን ስምንት ሰዓት ተኩል ላይ ከኖቲንጋሃም ፎረስት ጋር የተፋለመው ቼልሲ ሶስት ለዜሮ ማሸነፍ ችሏል። ቼልሲ እንግዲህ ከሌላ ጊዜ ባልተለመደ ሁኔታ ሁለቱን የመሀል ሜዳ ሞተሮችን ቤንች አድርጎ ነበረ ወደ ሜዳ የገባው። ሞሰስ ካይሴዶና ኢንዞ ፈርናንዴዝ በዚህ ጨዋታ ላይ አልተሰለፉም ነበረ። ኢንዞ ፈርናንዴዝ በጉዳት ምክንያት ተቀያሪ ወንበርም ላይ አልነበረም። ነገር ግን ካይሴዶን እረፍት ለመስጠት በሚል አሰልጣኝ ኢንዞ ማሪስካ ተቀይሮ እንዲገባ አድርገውታል፣ ወይም ደግሞ በቋሚ አሰላለፍ ውስጥ አልነበረም። እውነት ለመናገር ጨዋታው ሁለት አይነት መልክ የነበረው ጨዋታ ነው። ከረፍት በፊትና ከረፍት በኋላ ብሎ መክፈል ይቻላል። በመጀመሪያ ቼልሲ በቋም ያሰላለፍ ይዟቸውን የገቡ ተጫዋቾችን እንመልከት። ሳንቺስ በረኛ ነበረ። ጀምስ አቸምፖንግ፣ ቻሎባ፣ ኩኩሪያ፣ ጉስቶ፣ ላቪያ፣ ኔቶ፣ ፔድሮ አንድሬ ሳንቶስ አሌሃንድሮ ጋርናቾ እና ጂኦ ፔድሮን ነበረ። ቼልሲ በቋሚነት ይዞ የገባው ወሳኝ የመሀል ሜዳ ተጫዋቾች ኢንዞ ፈርናንዴዝ ሞሰስ ካይሴዶ በቋሚ አሰላለፍ ውስጥ አልተካተቱም ነበረ እና ሞሰስ ካይሴዶ ተቀያሪ ወንበር ላይ ነበረ። እንደዚሁም ኢንዞ ፈርናንዴዝ ደግሞ በመጠነኛ ጉዳት ምክንያት በተቀያሪ ወንበርም ላይ አልነበረም። ጨዋታው እንደተጀመረ ቼልሲ ጥሩ ለመጫወት ሞክረው ነበር። ነገር ግን በሂደት ቼልሲ በጣም እየቀዘቀዘ ነበር የመጣው። እንዳልኳቸው ጨዋታው በሁለት መልኩ ነው ከፍሎ ማየት የሚቻለው፣ ከረፍት በፊትና ከረፍት በኋላ ብሎ ነው ጨዋታውን መክፈል የሚቻለው። ከረፍት በፊት የነበረው ቼልሲ እጅግ የተቀዛቀዘ ቼልሲ ነበር የተመለከትነው። ተከላካዮች ኳስን ለአማካይ በቶሎ አያቀብሉም ነበረ። እንደዚሁም አማካዮች ደግሞ እንደዚሁ ለአጥቂዎች በፍጥነት ኳስ አያደርሱም ነበርና ቼልሲ እውነት ለመናገር በጣም ተዳክሞ ያየንበት የመጀመሪያ አጋማሽ ነበረ የተመለከት ነው በአንጻሩ ኖቲንግሃም ፎረስቶቹም አልፎ አልፎ ጎሎችን ሲሞካክሩ ነበረ። ላቪያ በሰራው ስህተት ተጠቅመው ለጎል ለማስቆጠር ተቃርበው ነበረ። ከዛ በኋላ እንደዚሁ አንዳንድ ሙከራዎችን አልፎ አልፎ ሲያደርጉ ነበረ። ቼልሲ ግን በአንጻሩ ተዳክሞ ነበር ማለት ይቻላል። እንደዚሁም ጋርናቾ በሚጠበቀው ልክ ሲንቀሳቀስ አልነበረም ከረፍት በፊት። በእርግጥ በክንፍ በኩል በርካታ ኳሶችን ሲያገኝ ነበረ፣ ነገር ግን የኖቲንግሃም ፎረስ ተከላካዮች በቀላሉ ሲቀሙት ተመልክተናል። እንደዚሁም ኳስ በሚያገኝ ሰዓት የመውደቅም ሁኔታ ነበረ። በአጠቃላይ ጋርናቾ በዚህ ጨዋታ ላይ ጥሩ እንቅስቃሴ አድርጓል ብሎ መናገር አይቻልም። እንደ አጠቃላይ ከረፍት ከረፍት በፊት የነበረው ቼልሲ መናበብ ያልነበረው ኳሶችን በፍጥነት ጎል ለማስቆጠር የማይጓጓ ቲም ነበረና፣ ከረፍት በፊት የነበረው ቼልሲ እውነት ለመናገር በጣም ከጠበቅነው በታች ነበር የተጫወተው ብሎ መናገር ይቻላል። ምንም እንኳ ጨዋታው ከረፍተ ፊት የተቀዛቀዘ ቢሆንም አልፎ አልፎ የቼልሲ ተጫዋቾች ሙከራ ሲያደርጉ ነበረ። አንድሬ ሳንቶስ ለምሳሌ 40ኛው ደቂቃ አካባቢ መኳስ መቆጠር የነበረበትን ኳስ ማባከን ችሏል። ከዛ በኋላ ፔድሮ ኔቶም እንደዚሁ ሙከራዎችን ሲያደርግ ተመልክተናል። ነገር ግን ቼልሲዎች ጥሩ አልነበሩም። ኳሶችን ሲያባክኑ ነበረ በቀላሉ በኖቲንግሃም ፎረስት ተከላካዮች ብሎክ ሲደረግባቸው ነበርና ከረፍት በፊት የነበረው ቼልሲ ይህ ነው ተብሎ ሊነገር የሚችል ብቃት አላሳየም ነበር። ሌላ ጊዜ እንግዲህ ኳሶችን በማፍጠን የምናውቀው ላቪያም እንደዚሁ በተጠበቀው ልክ እንቅስቃሴ ሲያደርግ አልነበረም። ኳሶችን ሲያዘገኝ ነበረ። ጋርናቾ እንዳልኳችሁ ክንፍ ላይ ደካማ ነበረ። ኔቶ ፔድሮ አልፎ አልፎ ሙከራዎችን ሲያደርግ፣ በክንፍ በኩልም ጥሩ እንቅስቃሴ ሲያደርግ ነበር። ይህ ሁሉ እንግዲህ የምላችሁ ከረፍት በፊት የነበረው ቼልሲ ነው። ኩኩሪያ፣ ማርኮ ኩሪያ፣ ጀምስ እንደዚሁ የራሳቸውን ጥረት ሲያደርጉ ተስተውለዋል። ነገር ግን እንደ ቡድን የተቀናጀውን ቼልሲ ከረፍት በፊት አልተመለከትንም ነበረ። ብዙዎቻችን ኤክስፔክት እንዳደረግነው ቼልሲ ከረፍት በኋላ ይመለሳል ተጠናክሮ ይመጣል የሚል በብዙዎች ግምት ነበረ የተከሰተውም ያ ነገር ነው ምክንያቱም ተቀያሪ ወንበር ላይ እነ ካይሴዶ ሌሎችም እነ እስቲቫ ዊሊያን የመሳሰሉ ጨዋታውን ሊቀይሩ የሚችሉ ተጫዋቾች ነበሩና ከረፍት በኋላ ቼልሲ የተለየ ነገር እንደሚያሳይ ብዙዎች ኤክስፔክት አድርገው ነበረ የተባለው ነው የሆነው ማለት ይቻላል ከረፍት በኋላ እንግዲህ ፍጹም የተለየውን ቼልሲን ነው የተመለከት ነው። ከመጀመሪያው 45 ደቂቃ ፍጹም ሊነጻጸር የማይችል ጨዋታ ነው የቼልሲ ተጫዋቾች ያሳዩት። በተለይ የመሐል ሜዳ ሞተሩ ሞሰስ ካይሴዶ ተቀይሮ እንደገባ ቼልሲ ሙሉ ለሙሉ ነው የተቀየረው። በማማጥ በፈጣን ማጥቃት በማድረግ ቶሎ ቶሎ ሙከራዎችን በማድረግ የተሳካ ጊዜን ከረፍት በኋላ አሳልፈዋል። እንግዲህ የቼልሲ ተጫዋቾች እንግዲህ የማጥቃት ኃይላቸውን በማጠናከር ፔድሮ ኔቶ እንግዲህ ከክንፍ በኩል ያሻማውን ኳስ የቼልሲ ተከላካይ አቾምፖንግ 49ኛው ደቂቃ ላይ ድንቅ የጭንቅላት ኳስ በማስቆጠር ቼልሲን አንድ ለዜሮ መምራት እንዲችል አድርጎታል። ይህም ለቼልሲ ደጋፊዎች እፎይታን የሰጠን ነበር። ምክንያቱም ጨዋታው እየረዘመ በሄደ ቁጥር የኖቲንግሃም ፎረስት ተከላካዮች የመከላከል ሂደታቸውን ያጠናክራሉ፣ ቼልሲንም ትልቅ አደጋ ውስጥ ይከታሉ ተብሎ እየተፈራ ነበረ። በዛ ላይ አሰልጣኝ የኖቲንግሃም ፎረስት አሰልጣኝ ሊባረሩ እንደሚችሉ ስለተገመተ ይህን ጨዋታ ከተሸነፉ፣ ስለዚህ ትልቅ ተጋድሎ ስለሚያደርጉ ቼልሲ ጎል ማስቆጠሩ ለብዙ የቼልሲ ደጋፊዎች እፎይታ የሰጠ ነበር ብሎ መናገር ይቻላል። ቼልሲ እንግዲህ የማጥቃት ኃይላቸውን ለመጠናከር ከሶስት ደቂቃ በኋላ ፔድሮ ኔቶ በአስደናቂ ቅጣት ምት 52ተኛው ደቂቃ ላይ ድንቅ ጎል አስቆጥሮ ቼልሲን ሁለት ለዜሮ መምራት ቻለ። እንደዚሁም ቼልሲ በክንፍ በኩል በመሀል በሁሉም አቅጣጫዎች የማጥቃት ኃይላቸውን በማጠናከር እንግዲህ ጀምስ 84ተኛው ደቂቃ ላይ እንደዚሁ አስደናቂ ኳስ አስቆጥሮ ቼልሲ 3 ለ0 መምራት ቻለ። ከዛ በኋላ ጎሉ ከተቆጠረ ከ3 ደቂቃ በኋላ ጉስቶ 87ኛው ደቂቃ ላይ ቀይ ካርድ ሊያይ ችሏል። በእውነት እውነት ለመናገር አስፈላጊ ቀይ ካርድ አልነበረም። ጉስቶ ይህን ኳስ ልጁን በዛ መልኩ ታክል መግባት አልነበረበትም ምክንያቱም ምንም የሚፈጥር ኳስ ስላልነበረ ማለት ነው። ስለዚህ የቀይ ካርድ ነገር ቼልሲ ቤት አሳሳቢ የሆነ ነው ብሎ መናገር ይቻላል። እንግዲህ ቼልሲ ቀይ ካርድ ቢወጣበትም ማጥቃቱን አልቶም የተቀናጀ እንቅስቃሴ በማድረግ እንግዲህ በአጠቃላይ ሶስት ለዜሮ በመርታት ኖቲንግሃም ፎረስትን በመርታት ወደፊት መገስገሱን አጠናክሮ ቀጥሎበታል። እንግዲህ የጨዋታውን ስታተስ ስንመለከት ወደ ጎል በመሞከር ቼልሲ ፍጹም የበላይ ነበረ። 17 ሙከራዎችን ማድረግ ችሏል። በአንጻሩ ኖቲንጋም ፎረስት 12 ሙከራ ነው ማድረግ የቻሉት። ኦንታርጌት ወደ ጎል የተሞከሩ ኳሶችን ስንመለከት ቼልሲ ወደ ጎል የተሞከሩ ስድስት ኳሶችን መሞከር ችሏል። ከነዛ ውስጥ ሶስቱ ቀጥታ ጎል መሆን የቻሉ ናቸው። በአንጻሩ ኖቲንጋም ፎረስቶች በርካታ ሙከራ ቢያደርጉም ኦንታርጌት ግን ሁለት ብቻ ነው ማድረግ የቻሉት። ቼልሲ በኳስ ቁጥጥር ብልጫ ነበረው 51 ለ49 የኳስ ብልጫ ነበረው። እንደዚሁም ደግሞ ፋውል ቼልሲ 16 ፋውል ሲሰራ ኖቲንጋም ፎረስቶች 13 ፋውል ነው መስራት የቻሉት የቢጫ ካርድ ሁለቱም ሁለት ሁለት ጊዜ ማየት ችሏል። ቀይ ካርድ አንድ ጊዜ የቼልሲ ተጫዋች ማሉ ጉስቶ በቀይ ካርድ ከሜዳ ሊሰናበት ችሏል። እንግዲህ ቼልሲ በተከታታይ ለአምስተኛ ጊዜ ነው ቀይ ካርድ እየተመዘገበበት ያለው። ባለፈው ከሊቨርፑል በነበረው ጨዋታ ላይ አሰልጣኝ ንዞ ማሪስካ ቀይ ተመለከቱ። ከዛ በፊት ጆ ፔድሮ እንደዚሁ ቀይ ካርድ ተመልክቷል። ቻሎባ በቀይ ካርድ መውጣቱ የምናስታውሰው ነው። አሁን ለአምስተኛ ጊዜ ነው እንግዲህ ማሉ ጉስቶ ቀይ ካርድ ማየት የቻለው በዚህም የተነሳ በቀጣይ በሚደረጉ የፕሪሚየር ሊግ ጨዋታዎች ላይ ማሉ ጉስቶ ለቼልሲ ተሰልፎ አይጫወትም። እንግዲህ አሳሳቢ ነው የቀይ ካርድ ነገር። ቼልሲ በሁለት መልኩ እየተጎዳ ነው ብሎ መናገር ይቻላል። አንደኛ ተጫዋቾች ይጎዱበታል። እጅግ ወሳኝ ተጫዋቾቹ በጉዳት ምክንያት ለቼልሲ ግልጋሎት እየሰጡ አይደለም። ያ ማልበቃ ብሎ እንግዲህ በየሳምንቱ የቼልሲ ተጫዋቾች ቀይ እያዩ እንደዚሁ ከጨዋታ ውጭ እየሆኑ ነው እና ይሄ ነገር ቼልሲን በእጅጉ ይደረጉ ይጎድዋል ብሎ መናገር ይቻላል። በዚህ ጨዋታ ላይ አንድ የተመለከተ ነው ወሳኝ ነገር ቢኖር ካይሴዶ ምን ያህል ለቼልሲ አስፈላጊ ተጫዋች መሆኑን አስመስክሯል። ምክንያቱም ካይሴዶ ባልነበረበት የመጀመሪያ አጋማሽ ጨዋታ ላይ ቼልሲ ምንም የተቀናጀ ሁኔታ አልነበረውም። ከረፍት በኋላ ተቀይሮ ሲገባ ግን ቼልሲ ቅርጽ እየያዘ የማጥቃት ኃይሉን እያጠናከረ መጥቷል እና ካይሴዶ ምን ያህል አስፈላጊ ተጫዋች እንደሆነ ተገዝበናል። ሌላው እንደዚሁ ኢንዞ ፈርናንዴዝም የኢንዞ ፈርናንዴዝ አለመኖርም እንደዚሁ ለቼልሲ ትልቅ ዋጋ እንደሚያስከፍልም ተመልክተናል። እንደዚሁም የኢንዞ ፈርናንዴዝ መኖር ደግሞ ለቼልሲ ምን ያህል የማጥቃት ኃይል እንደሚጨምር ያየንበት ጨዋታ ነው ብሎ መናገር ይቻላል። ምክንያቱም ከረፍት በፊት የመሃል ሜዳው ሁኔታ የተስተካከለ አልነበረም፣ ክፍተቶች ነበሩትና ኢንዞ ፈርናንዴዝ ካይሴዶ ለቼልሲ እጅግ ወሳኝ ተጫዋች መሆናቸውን ተመልክተናል። እንደዚሁም በዚህ ጨዋታ ላይ ስቲቫ ዊሊያን ተቀይሮ ገብቶ የራሱን እንቅስቃሴ ማድረግ ችሏል። ጆ ፔድሮ እንግዲህ አሁንም ጎል ማስቆጠር አልቻለም። ለተከታታይ ስድስት ጨዋታዎች ላይ አንድም ጎል ማስቆጠር አልቻለም። ነገር ግን እንዳጠቃላይ የሚያደርገው እንቅስቃሴ ጥሩ ነው። ወደኋላ ተመልሶ ተከላካዮችንና አማካዮችን ያግዛል። ምንም እንኳ ጎል ማስቆጠር ባይችልም ነገር ግን ጨዋታ ላይ የሚያደርገው እንቅስቃሴ ጥሩ ነው ብሎ መናገር ይቻላል። ሌላው ከጨዋታው በኋላ አሁን በተሰማ ሰበር ዜና እንግዲህ የኖቲንግሃም ፎረስት ባለቤት የአሁን ኖቲንግሃም ፎረስት አሰልጣኝ የነበሩትን አንዲ ፖስት ችግሉን ማሰናበታቸውን ተናግሯል። ወይም አሰልጣኝ አንዲ ፖስት ችግሉ ከኖቲንግሃም አሰልጣኝነታቸው ተባርረዋል። ከጨዋታው በኋላ እንግዲህ ክለቡ እንዳሳወቀው ከሆነ ተከታታይ ጨዋታዎችን በመሸነፋቸው ምክንያት ከአሰልጣኝነታቸው ተባረዋል እንግዲህ ቶትንሃምን አሰልጥነው ከዛ በኋላ ቶትንሃም ቤት እንደዚሁ ጥሩ ውጤት ባለማስመዝገባቸው ነበረ ከቶትንሃም አሰልጣኝነት የተባረሩት ከዛ በኋላ ኖቲንግሃም ፎረስትን የያዙ ስምንት ጨዋታዎችን አድርገው አንድን ጨዋታ ማሸነፍ አልቻሉም እና አሰልጣኝ ሆኖ በተቀጠሩ በአርባኛው ቀናቸው ነው እንግዲህ ሊሰናበቱ የቻሉት ከጨዋታው በፊትም እንዳልነው ይህ ጨዋታ የመጨረሻቸው ሊሆን እንደሚችል ነበረ ብዙዎቻችን ስንናገር የነበረው። በቼልሲ የሚሸነፉ ከሆነ ቀጥታ ይባረራሉ የሚል ዘገባዎች እየተናፈሱ ነበር እና ከጨዋታው በኋላ የሆነው ይህ ነው። በቼልሲ ሶስት ለዜሮ መሸነፋቸውን ተከትሎ እንግዲህ አሰልጣኝ አንጅ ፖስተኮግሉ መባረራቸው ይፋ ሆኗል። እንግዲህ አሁን ላይ ቼልሲ በጥሩ የማሸነፍ ተነሳሽነት ላይ ነው ያለው ብሎ መናገር ይቻላል። በሻምፒየንስ ሊጉ ድል ቀንቶታል። በፕሪሚየር ሊጉም ባለፈው ጊዜያት ሊቨርፑልን ማሸነፍ ችሏል። አሁንም እንደዚሁ በማሸነፍ ወደ መሪዎቹ እየተጠጋ ነው እና ቼልሲ አሁን ላይ ጥሩ የውጤት ሁኔታ ላይ ይገኛል ብሎ መናገር ይቻላል። በተለይ ይሄ የቀይ ካርድ ነገር እና እንደዚሁም የተጫዋቾች ጉዳት የሚቀንስ ከሆነ ቼልሲ በአውሮፓ መድረክም በእንግሊዝም የሚያቆመው ቲም ይገኛል ብዬ አላስብም። እሳቱ ቼልሲ በሚለው የፌስቡክ ገጽ ላይ ከ18000 በላይ ተከታይ ባለው የፌስቡክ ገጽ ላይ ቼልሲ ኖቲንጋም ፎረስትን 3 ለ0 ካሸነፈ በኋላ ሀሳባቸውን ጠይቄ ነበረ፣ ጨዋታውን በተመለከተ ሀሳባቸውን እንዲያጋሩኝ። በርካታ ደጋፊዎች ሀሳባቸውን ሰጥቷል። እስኪ የአንዳንዶችን አለፍ አለፍ እያለን እናብብ። አበበ መኳንን ተበጀ ምን ብዬ ጽፌ ነበረ ፈርስት ሀፍ ላይ ምን ብዬ ጽፌ ነበረ፣ እንዳልኩት ቀየሩት፣ አሸንፍን። ቼልሲ ማሰልጠን ብቻ እኮ ነው የሚቀረኝ። አንዳንዴ ኮቺንግ ስታፉ የእኔን ሀሳቦች እያደነ የሚጠቀም ይመስለኛል። ድሉ ደማቅ ነው ሲል አበበ መኳንንት ተናግሯል። እንግዲህ ጨዋታው ካለቀ በኋላ ከረፍት በፊት ከረፍት በፊት ስለነበረ ሁኔታ ጠይቄ ነበረ እና አበበ መኳንንት እንደዚሁ ቼልሲ ከረፍት በኋላ እመኑኝ አገግሞ ጨዋታውን ያሸንፋል የሚል ሀሳብ ሰጥቶ ነበረ። ያንን ለማንሳት ይመስለኛል ኤጅ ቼልሲ ዌልደን ግን በስድስት ጨዋታ አምስተኛ ቀይ ካርድ ተመልክተናል። ቀጣይ ተረኛ ሮብ ሮብ ቀን በቀይ የሚሰናበተው ማን ነው ማን ይሆን የሚል ሀሳቡን ገልጿል። እውነት ነው። አሁን ቼልሲ አምስተኛ ቀይ ካርዶች ነው የተመለከቱት። ያሰጋል። በእያንዳንዱ ጨዋታ ላይ ቀይ ካርድ ሲል እየተመለከተ ነው እና እንዳለውም በቀጣይ ሮብ ከአያክስ ጋር በሚደረገው ጨዋታስ ማን ነው ቀይ ሊያይ የሚችለው የሚለው ነገር ሀሳብ ውስጥ የሚከት ነው። ገብረ ሚካኤል፣ ጥጋቤ በጣም ደስ ይላል። አንድ ነገር ግን አስተውያለው፣ ላቪያ በደንብ እንዲጫወት ከኋላው አይበገሬው ካይሴዶ መኖር አለበት። ኮንግራ ዘብሉ ሲል ሀሳቡን ተናግሯል። እውነት ነው። ላቪያ ምቾት ሆኖ እንዲሰማው ከተፈለገ ከኋላው እንደ ካይሴዶ አይነት በደንብ ደጀን የሆኑ ተጫዋቾች መኖር አለበትና ፍሪሊ ኳሶችን ማንሸራሸር ይችላል። ከጀርባው ኢንዞ ፈርናንዴዝ ወይም ደግሞ ካይሴዶ ካሉ ሀሳቡ በጣም የምጋራው ነው። ሚኪ ቤቴ ሙሉ ነው የፌስቡክ ስሙ ነው። መጀመሪያ አጋማሽ ላይ ትንሽ ቢደብረኝም ሁለተኛ አጋማሽ ወሳኝ ሶስት ነጥብ በዛ ላይ ሶስት ጎል ማስገባት ችለናል። እንኳን ደስ አላችሁ ሰማያዊዎቹ ሲል ሀሳቡን ገልጿል። በርካታ ደጋፊዎች ናቸው ሀሳባቸውን እየገለጹ ያሉት አብዛኞቹ እንኳን ደስ አላችሁ የሚል ነው። ፋንታሁን ገበየው ማሸነፉ ጥሩ እያለ በተከታታይ በቀይ ካርድ መውጣት አሰልጣኙን ጨምሮ አሳሳቢ ነው ሲል ሀሳቡን ገልጿል። የቀይ ካርድ ነገር እንግዲህ የቼልሲ ኃላፊዎች እንግዲህ ተሰብስበው አንድ መፍትሄ ይፈልጉለታል ብዬ አስባለሁ። በተለይ አላስፈላጊ ቀይ ካርዶች መታየት የለባቸውም። ምናልባት ጎል የሚሆኑ አጋጣሚዎችን ለማምከን ሲባል ቀይ ካርድ ሊኖር ይችላል። ነገር ግን በየጨዋታው ቀይ ካርድ መመልከት አግባብ ነው ብዬ አላስብም። ግጥሜ ግርማ የቼልሲ አሁን የራሱን አቋሙን ስላመጡ ደስ ብሎኛል ብሏል። ኤርሚ በሚለው ማን የሚል የፌስቡክ ተከታይ ያለ ካይሴዶ ቼልሲ ባዶ ነው ቪቫ ካይሴዶ ሲል ሀሳቡን ገልጿል። አህመድ ረጀብ በትክክል ነው ቀይ ካርድ ከ በጣም አስጨናቂ ነው ሲል ሀሳባቸውን ገልጿል። አብዛኞቹ እንግዲህ ኮመንቶች የልብ ቅርጽ እንኳን ደሳለን የሚሉ እንኳን ደሳለን በሚሉ ኮመንቶች የተሞላ ነው። የቼልሲ ደጋፊዎች እውነት ለመናገር በጣም ደስተኛ ናቸው፣ አሁን ላይ በቼልሲ አቋም። እንኳን ደስ አላችሁ፣ ፕሪምየር ሊጉን ሻምፒየንስ ሊጉን የግላችን ማድረጋችን አይቀርም፣ እናሸንፋለን፣ ለንደን ሁሌ ሰማያዊ ናት የሚሉ በርካታ ኮሜንቶችን እያ ተጽፈው ይገኛሉ። ቼልሲ እንግዲህ ቀጣይ ወሳኝ ጨዋታዎች አሉበት። በአውሮፓ ሻምፒየንስ ሊግ የፊታችን ሮብ ኦክቶበር 22 በሜዳው ስታንፎርድ ብሪጅ ከሆላንዱ አያክስ አምስተርዳም ጋር ይፋለማል። ከዛ በኋላ በፕሪሚየር ሊጉ በሚቀጥለው ሳምንት ቅዳሜ ከሰንደርላንድ ጋር እንደዚሁ በስታንፎርድ ብሪጅ ጨዋታውን ያደርጋል። ከዛ በኋላ በ ካራባው ካፕ እንደዚሁ ከወልቭስ ጋር መደልደሉ ይታወሳል። ከወልቭስ ጋር ይፋለማል። ቀሪ አምስት ጨዋታዎችን ነው የዘረዘርኩላችሁ የሚገኘው። ከዛም በኋላ በለንደን ደርቢ ከቶትንሃም ሆስፐር ጋር እንደዚሁ በኋይተር ትሬን ይፋለማል። ከዛ በኋላ በአውሮፓ ሻምፒየንስ ሊግ ከካርባራ ጋር በመጮት የአጠቃላይ አምስት መርሃ ግብሮችን የሚያከናውን ይሆናል ማለት ነው። እንግዲህ እጅግ ከባባድ ቲሞች አሉበት ብሎ መናገር አይቻልም። ቼልሲ አቋሙን ካስተካከለ፣ ተጫዋቾች እንደዚሁ በደንብ በወን የሚጫወቱ ከሆነ እነዚህን አሁን የጠቀስኳቸውን ቲሞች ማሸነፍ ይከብዳቸዋል ብዬ አላስብም። እንግዲህ አሁን ደረጃውን ማሸነፍ ችሏል። አጠቃላይ ቅዳሜና እሑድ የሚደረጉ ጨዋታዎችን ተመልክተን ነው ስለ ደረጃው ማውራት የሚቻለው። ነገር ግን አሁን ወደፊት እየመጣ ነው። ሻምፒዮንስ ሊግ ላይ እንደዚሁ ጥሩ ውጤት አለው። ስለዚህ አሁን ላይ አሰልጣኝ ንዞ ማሬስካ የተሳካ ጊዜን እያሳለፉ ነው ብሎ መናገር ይቻላል። እንግዲህ አሰልጣኝ ንዞ ማሬስካ በቅጣት ምክንያት የዛሬው ጨዋታ ከኖቲንግሃም ፎረስት እንግዲህ የተደረገው ጨዋታ ከደጋፊዎች ጋር ሆነው ነው ሲከታተሉ የነበረው። በእርግጥ በስልክ አቅጣጫዎችን ለምክትላቸው ሲሰጡ እንደነበር አስተውለናል። ከዚህ በኋላ ግን አሰልጣኝ ኢንዞ ማሬስካ ከሻምፒየንስ ሊግ ከሚደረገው ጨዋታ ጀምሮ ሌሎች የፕሪሚየር ሊግ ጨዋታዎችን ግን ፊት ለፊት ከቼልሲ ጋር ተገኝተው ጨዋታ ይመራሉ ተብሎ ይጠበቃል። እንግዲህ አሰልጣኝ ዞማሪስካ አሁን ላይ በደንብ የማሸነፍ ወኔያቸው እየመጣ ያለ ይመስላል። ቼልሲ ጎሎችን ሲያስቆጥር የሚያሳዩት የደስታ አገላለጽ የተለየ ነው። ከኖቲንግሃም ፎረስት በነበረውም ጨዋታ እንደዚሁ ጎሎች ሲቆጠሩ ደስታቸውን እጅጉን ሲገልጹን ተመልክተናል። ና ይሄ ከአምናው የተለየውን ኤንዞ ማሪስካን እየተመለከትን ነው ብሎ መናገር ይቻላል። አምና እንግዲህ ካስታወሳችሁ ኤንዞ ማሪስካ ቼልሲ ጎሎችን ሲያስቆጥር ያን ያህል አልነበሩም። ና ቀዝቃዛ የደስታ አገላለጽ ነበረ ሲያሳዩ የነበረው አሁን ግን እያሳዩት ያለው የደስታ አገላለጽ ምን ያህል የማሸነፍ ፍላጎት እንዳላቸውና ዋንጫዎችን መውሰድ እንዳለባቸው ራሳቸውን እንዳሳመኑ የሚያሳይ ምልክቶች ነው በአሰልጣኝ ኢንዞ ማሪስካ ላይ እየተመለከትን የምንገኘው። እንግዲህ ቼልሲ ጣፋጭ ሶስት ነጥብም በማግኘቱ ለመላው የቼልሲ ደጋፊዎች እንኳን ደሳላችሁ ማለት ፈልጋለሁ። ከዚህ በኋላ ሌሎች አዳዲስ የተመለከቱ ቼልሲን የተመለከቱ ዜናዎች ሲኖሩ እየገባው ዘገባዎችን የማቀርብላችሁ ይሆናል። ሀሳብ አስተያየታችሁንም እንደዚሁ በሳጥን መስጫው ላይ እንድታስቀምጡልኝ በአክብሮት እጠይቃለሁ። ቻናሉን ሰብስክራይብ ያላደረጋችሁ እንደዚሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ።